በህዳር በ12 ቀን እንግዲህ ሊቀ መላእክት ቅዱስ ሚካኤል ያደረጋቸው ተአምራትን ስንመለከት የመጀመሪያው በቅዱስ ዱራታወስና ቅድስት ቴዎውስጣ በተባሉ ቅዱሳን ባልና ሚስቶች ቤት የተገለጠበት፣ ቤታቸውንም የባረከበትና በበረከት የመላበት ዕለት ነው ማለት ነው። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ ሳይሆን የእግዚአብሔር ሕዝብ በሆኑት ላይ ጭምር በሁሉም ጭምር ነው። በስምአ በወሎ መንፈስ ቅዱስ አዶ አምላክ አሚን። የክርስቶስ ቤተሰቦች እንደምሰነበታችሁ። እንኳን ለይቀ መላይት ቅዱስ ሚካኤል አመታዊ ባህል ለህዳር 12 ቀን በሰላም አደረሳችሁ። ዛሬ ባለችን አጭር ጊዜ የዕለት ወይም ህዳር 12 በቅድስት ቤተክርስቲያናችን ለምን ይከበራል የሚለውን አጠር አድርገን ለማየት እንሞክራለን። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። በህዳር 12 ቀን እንግዲህ ሊቀ መላእክት ቅዱስ ሚካኤል ያደረጋቸው ተአምራትን ስንመለከት የመጀመሪያው በቅዱስ ዱራታወስና ቅድስት ቴዎስታ በተባሉ ቅዱሳን ባልና ሚስቶች ቤት የተገለጠበት፣ ቤታቸውንም የባረከበትና በበረከት የመላበት ዕለት ነው ማለት ነው። ሁለተኛው የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የተጨነቁትን የተራዳበት ዕለት ነው። ሶስተኛው ደግሞ እስራኤልን ግብጽ እየመራ ወደ ሀገራቸው ወደ ርስታቸው እግዚአብሔር ቃል ወደ ገባላቸው የርስት ምድራቸው ያስገባበት ዕለት የሚታሰብበት ዕለት ነው ማለት ነው። ህዳር 12 ቀን እኒህንም ታምራት እንግዲህ በህዳር ወር ከሚነበበው ድርሳነ ሚካኤል ላይ ሙሉ መመልከት ይቻላል። ሙሉውን ታሪኩን ማግኘት ትችላላችሁ ማለት ነው። በዚህም የተነሳ በህዳር ወር በ12ኛው ቀን ቅድስት ቤተክርስቲያናችን የታላቁ መልአክ የቅዱስ ሚካኤልን በዓል በታላቅ ድምቀት ታከብረዋለች። አምላካችን እግዚአብሔር ሳጥናኤልን በትዕቢቱ ምክንያት እንግዲህ ከስልጣኑ አውርዶ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በአስሩ ከተማ በመቶም ነገደ መላእክት ላይ ተሹሟል ማለት ነው። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ ሳይሆን የእግዚአብሔር ሕዝብ በሆኑት ላይ ጭምር በሁሉም ጭምር ነው። ይህም እንደሆነ እንግዲህ እንረዳ ዘንድ በብሉይ ኪዳን የእግዚአብሔር ሕዝብ የተባለውን እስራኤል ዘስጋን ሲረዳና ሲጠብቅ እንደነበረ ተጽፎልን እናገኛለን። በብሉይ ኪዳን ለምሳሌ መጽሐፍ ቅዱስ መልአኩ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጠለት በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ አይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ የያዘ ሰው በፊቱ ቆመ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን? አለው። እርሱም ምን የእግዚአብሔር ሰራዊት አለቃ ሆኜ አሁንም ወደ አንተ መጥቻለሁ እንዳለው ተጽፎ እናገኛለን። በዚህ በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ማለት ነው። እግዚአብሔር አምላክ ህዝበ እስራኤልን ከግብፅ ባርነት ነፃ ሲያወጣቸው ይመራቸው የነበረ መልአክ ቅዱስ ሚካኤል ነበር። ሹመቱ በእግዚአብሔር ህዝብ ላይ በመሆኑ ስለ እነርሱ ዲያብሎ ሲዋጋው ነበረ። እርሱም እንግዲህ ስለ እነርሱ ይጸልይ ነበረ፣ ከእግዚአብሔር ዘንድ ምሕረትን ይለምን ነበረ። እነርሱም በጸሎቱ ወድቷቸዋል ማለት ነው። እሱም በዛ ጊዜ ነገር ግን ኃጢአት ሰርተው ሲያገኛቸው ለእግዚአብሔር አድልቶ ኃጢአተኞችን ስለሚቀጣ እግዚአብሔርም ህዝቡን በኦሪት ዘጸአት ምዕራፍ 23 ቁጥር 21 ላይ በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜን በእርሱ ስለሆነ ኃጢአትን ብትሰሩ ይቅር አይልምና አታስመረሩት ብሎ አስጠንቅቋቸው እናገኛለን። ይህም ቅዱስ ሚካኤል በእግዚአብሔር ህዝብ ላይ መሾሙን ያስረዳናል ማለት ነው። ነገር ግን ከላይ የተጠቀሱት ጥቅሶች ህዝበ እስራኤልን ይራዳቸው የነበረው ቅዱስ ሚካኤል ስለመሆኑ አያረጋግጥም የሚል ካለ ደግሞ መላክ የተባለው እዚህ ላይ ቅዱስ ሚካኤል ስለመሆኑ ቅዱስ ገብርኤል ወደ ነቢዩ ዳንኤል በተላከ ጊዜ ገልጦልን በሌላ ቦታ እናገኘዋለን። ቅዱስ ገብርኤል በእግዚአብሔር ህዝብ ላይ ቅዱስ ሚካኤል ስለመሾሙ ሲመሰክር በትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ በእውነት በመጽሐፍ የተጻፈውን እነግርሃለሁ በዚህም ነገር ከአለቃችሁ ከሚካኤል በቀር የሚረዳኝ ማንም የለም ብሎ ጽፎልን እናገኛለን። ስለዚህም ለኢያሱ የተገለጠውና እስራኤላውያንንም የመራው ወደ እርስታቸው የሚያመጣቸው መልአክ ቅዱስ ሚካኤል መሆኑን በእርግጥም እንረዳለን ማለት ነው። የቅዱስ ሚካኤል አለቅነት እንግዲህ በአዲስ ኪዳንም እንደሚቀጥል ይህ ነቢይ በዚሁ በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ በዚያ ዘመን ስለ ህዝብህ ልጆች የሚቆመው ታላቁ ሚካኤል ይነሳል፣ በማለት ተናግሮለታል ማለት ነው። ስለዚህም ቅዱስ ሚካኤል እኛን ከሰይጣን ወጥመድ ይጠብቀንና በጸሎቱ በእግዚአብሔር ፊት ይቆምልን ዘንድ በእኛም ላይ ሹም ነው ማለት ነው። በነገደ መላእክቱ ብቻ ሳይሆን በእግዚአብሔር ህዝቦችም ላይ ተሹሟል ቅዱስ ሚካኤል፣ ምክንያቱም እኛ የእግዚአብሔር ህዝቦች የርስቱ ወራሾች ስለሆን ማለት ነው። በኦሪ ዘሁልቁ ምዕራፍ 12 ቁጥር 3 ላይ እንደምናገኘው እግዚአብሔር ነቢዩ ሙሴን የህዝቡ መሪ አድርጎ መሾሙ እጅግ ትሁትና ስለ መንጎቹ እና ስለ ህዝቡ ነፍሱን እንኳን አሳልፎ እስከ መስጠት ድረስ ስለሚወዳቸው ነበር። እንዲሁም በኦሪ ዘጸዓት ምዕራፍ 32 ቁጥር 32 ላይ እንደምናገኘውም በህዝቡም ላይ እርሱን መሾሙ እንዲሰለጥንባቸው ወይም እንዲገዛቸው እንዲያዛቸው ሳይሆን በትምህርቱና በጸሎቱ እነርሱን እንዲቤዣቸውና እንዲጠብቃቸው ጭምር ነው ማለት ነው እንዲሁም ስለሆነ ቀዳሜ ሰማዕት ቅዱስ እስጢፋኖስ ስለ ሙሴ ሲመሰክር በሐዋርያት ሥራ ምዕራፍ 7 ቁጥር 33 ላይ እግዚአብሔር ሹምና ቤዛ አድርጎ ላከው ብሎ ተናግሮ እናገኛለን። ስለ ሙሴ ሲናገር ቅዱስ ሚካኤልም እንዲሁ ነው። ቅዱስ ሚካኤል እጅግ ትሑትና ለሰራዊቱ ተቆርቋሪ የሆነ መልአክ በመሆኑ በመላእክትና በእግዚአብሔር ህዝብ ላይ ሹመትን አገኝቷል። በመላእክትና በእግዚአብሔር ህዝብ ላይ መሾሙ ልክ እንደ ሙሴ በእነርሱ ላይ ሊሰለጥንባቸው ወይም ሊገዛቸው ሳይሆን መላእክትን ሊመራ እኛን ደግሞ ከሰይጣን ጥቃት ሊጠብቀንና በጸሎቱ ሊረዳን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን መላእክት እኛን እንደሚጠብቁና እንደሚራዱን እንዲሁም ስለ እኛ በፊቱ እንደሚቆሙ ሲያስተምረን በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከእነዚህ ከታናናሾቹ አንዱንስ እንኳን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ሁልጊዜ በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁን ብሎ ነግሮን እናገኛለን። እኛን ይጠብቁ ዘንድ የተሰጡን ቅዱሳን መላእክት ስለ እኛ እንዲሁ የሚቆረቆሩና ስለ መዳናችን የሚተጉ ከሆነ በቅድስናው ልቆ የመላእክት አለቃ ሆኖ የተሾመው ቅዱስ ሚካኤል እንዴት ስለ እኛ በእግዚአብሔር ፊት ይበልጥ አይቆምም ማለት እንችላለን። እንዴትስ በተሰጠው ስልጣንና ኃይል አይረዳንም? ምረትን ለእኛ አያሰጥም ብለን መናገር እንችላለን? ስለዚህ ሙሉ ለሙሉ በእርግጠኝነትም እኛን ይጠብቀናል፣ ምረትን ይለምንልናል፣ ከእግዚአብሔር ዘንድም ኃጢአታችን ይሰረይልን ዘንድ ይለምንልናል፣ ሊያማልድልናል ማለት ነው። ምረትንም ስለ እኛ ይጠይቃል። በዳዊት መዝሙር 33 ቁጥር ሁለት ላይ ስለ ህዝብህ ልጆች የሚቆመው መባሉም እኛን በጸሎትና በተራዳይነቱ የጽድቅ ህይወታችንን በሚገባ እንድናከናውን እንደሚረዳን የሚያሳይ ኃይለ ቃል ነው ማለት ነው። የመላኩ ቅዱስ ሚካኤል ጸሎቱና በረከቱ በእኛ ላይ ለዘላለሙ ይደርብን፣ አሜን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክና ሸር በማድረግ እና በኮሜንት አስተበስሴታችሁን በመግለጽ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።